አይሆንም። የማልፈልገውን ሁሉ እያደረግኩ ነው የምመጣው። በዛ ነው ጨጓራችሁ ማቃጠልላችሁ። እኔ ወድቄ አታዩኝ። ቲናዬ እየደጋገምሽ ደግሞ የእመቤቴን ፎቶ ነው ያደረግሽ፣ ወይም ይሄ እመቤቴን ዝም ብለሽ ነው እንዴ ለጠፍሽ? ድንግል ማርያምን ፕሮፋይልሽ ላይ ድንግል ማርያም ተደርጋ ቲናዬ ሐሜታ አይወራም። ድንግል ማርያም ተደርጋ ሐሜታ አይወራም። አሉባልታ አይወራም። እመቤቴሽን ተንበርክከሽ ቲናዬ እየጸልይ ሐሜት ጥሩ አይደለም። አሁን አንቺ ዝም ብለሽ ብትጽፊ ምንም አይመስለኝም። ለምን ገንዘብ ነው እያሰራሽኝ? አለሽ፣ ትጠቅምኛለሽ። ቪው ይጠቅመኛል። ቁጭ በይ እንዴ። ጋይስ፣ አልገባትም እንኳን እሷ። አሁን አንቺ እኔን እኔን ከምትሳደቢ፣ ያው አንቺ ስድብ እኔን አጥንቴን አይጎዳውም። ስንት የተባልኩ ሴትዮ። ብልጥ ብትሆኚ ቪው እየታየላት ነው ምን አባቷ ብለሽ ላጥ ብለሽ መውጣት ትችል ነበር። ምክር ልስጥሽ ቁጭ ብለሽ ከምትሳደቢ ምንድነው ድሬደው ያለው ቤ ልታቦ ልታፈነዱት ነው? እንደ እንደው እናንተ ኮርሲው ሰውነትሽን ከፍሎታል። ኢትስ ኦኬ ምን ችግር አለው ታዲያ። እንዳይከፍለው እንዲስተካከል አይደል እንዴ ለበስኩት። እንድታወረን በደንብ ሰፋ ብዬ ተቀመጥኩት። እንዴ ከፍሎት ቦርጬን ክፍል አረገው። ያርገው ግን በጣም ነው የሚገርመው። ግን ቱርክ ግን ትክክል አይደሉም ጋይስ ዳ። ያው ሁላ ገንዘብ ተከፍሏቸው ቦርጭ ነው እንዴ የሰጡኝ ጋይስ? እኔ ኮግራ ገባኝ እኮ እውነቴን እኮ ነው ጋይስ። እኔ የምላችሁ ቱርኮች እንዴት ነው ግን? በጣም ያናድዱም ግን ጋይስ ዳ። አይገርምም? ይኸው ተከፍሎ ቦርጭ ተዝረጥርጦ ተቀምጦ፣ ምን ነው ሰርጀሪ የተመጥጠው እንዴት ሄደ? በሳምንቱ ተመለሰ እንዴ ፋቱ። ጋይስ ያው ሁላ አስር ሺ ተከፍሎ ሃያ ሺ ሃያ ሺ ሶሪ ጋይስ አይገርማችሁ፣ ማላየው ይመስላችኋል አይቼዋለሁ። ቦርጭ ስላለኝ አረ እንዴ ዌስት ትሬነርም ለብሰው የመጣው ተጣብቂ። ዝም ብላችሁ በረት ስለሆናችሁ ውር እያላችሁ ስለምትሄዱ እንጂ የሰው ልጅ አርቲስቶች ተመጣጡ የሚባሉ እኮ እያየናቸው ነው። የሚንቀሳቀስ እንዴት ነው? እንዲህ ናቸው እኮ ይሄንን ቦርጭ ሚያ በሁለት ቦታ ታጥፎ እያየ መንደንም ብወጋስ በገንዘብ እኮ ነው የሚመር። ለመወጋትም ገንዘብ ያስፈልጋል። አይጋጩባችሁም ግን አንድ ቤት ውስጥ ለምትኖሪ ምንም የለሽም ትላል። መልሰ ደግሞ ሰርጀሪ ተሰራሽ፣ መልሰ ደግሞ መርፌ ተወጋሽ። ለገንዘብ አስባችሁታል? አንድ ክፍል የሰው ልጅ እየኖረ 30 ሺህ ዶላር አውጥቶ እንትን ይላል እንዴ! በ30 ሺህ ዶላር እንትን አድርጊ፣ ቤት እንትን አለ። ምን ጤነኛ ናችሁ ግን? እንዚህ ደግሞ ካዋሳለችሁ ቲክቶክ ላይ ሰዓት እስኪ እንዲህ ነው የምጫወትባችሁ እኔ እኮ ግርም የሚለኝ ቤታዬ የለችም ላይቭ ላይ ቲክቶክ ላይ ግን ይሁላ ሰዎች አሁን ድምፅ ሳሰሙ ግን ቁጭ የምትሉ ሰዎች ወይኔ ማሮቼ ማሮቼ አረ ጤነኛ ማላላችሁ ማሮቼ ጤነኛ አላችሁ ጤነኛ የሆነ ሰው እኮ ያገናዝባል ነሽ ረጅም ነው ጻፍኩ ግን ቤታ አቤላ አዋረደኝ! አቤላ አዋረደኝ! ወይኔ ጉዴ ፈላ። ጋይስ ወዴ ልገባ ነው? ቪኦ ሊመታ ነው፣ ላይክ ሊነሳ ነው፣ ፎሎ ሊነሳ ነው። ጋይስ እይታ አላጣ ነው። ኦ አቤላ አዋረደኝ! ኑሮ ዝቅ ሊለው፣ ጋይስ ኑሮ ዝቅ ሊለው። ወይኔ ጉዴ ፈላ። ቢሌ ማን ይከፍልልኛል? ለውሻ ለውሻይ ማንም ምግብ ይገዛልኛል? ለቤተሰቦች ማን ገንዘብ ይልካል? ጉዴ ፈላ። ጋይስ አቤላ አዋረደኝ! ኦ ማይ ጋድ ምን አባቴ ልሁን? ተዋረድኩኝ፣ ተዋረድኩኝ፣ ጋይስ ተዋረድኩኝ ወይ አምላኬ ተዋረድኩኝ፣ ተዋረድኩኝ። ውይ ተዋረድኩኝ፣ ጋይስ እየተዋረድኩኝ። እረ ድረሱልኝ የቲክቶክ ማህበረሰብ ድረሱልኝ፣ የዩትዩብ ማህበረሰብ ድረሱልኝ። እናንተ እናቴ እንዲቀልጅባችሁ ነው የምወጣው። ገንዘቤን ሽቅል አድርጌ ልላቸሁ እንደ ገንዘብ የሚጥብ ነገር እኮ ነው እኮ ማይገልሻልን በፍቅርና እንደው ከስንቱ ታነካካላችሁ፣ በቃ እንደው ኩማ እንዲሰደብ ከስንቱ በቃ የድሮ ቀረኩ። እንትና ሰደበሽ እንትና ምን አለ ቀረ። ማሽላ እያረረ ይስቃል። ትክክል ብለሻል። እርር እያልኩኝ ነኝ። ሳኩኝ አለሁት ቅጥል እያልኩ እርር እያልኩኝ። ምን አገባኝ ታዲያኔ። ላይክ ጤነኛ ናቸው ጋይስ። ግን ላይክ ማርያምን ጤነኛ ናቸው፣ ታመው ነው እኔ እኮ ሰዓቴን እኮ እየተጠቀምኩባችሁ ነው። አንድ ሰዓቴ ሙሉ ለተሰጠ መጥተላሉ ከዚህ ቲክቶክ ላይ ገብቼ ጌሚንግ እየተጫወትኩ ደሞ ላጥ ላጥ ላጥ አደርጋቸዋለሁ በቲክቶክ አለው። ቤታ ይኸውላችሁ፣ እንደው የሰው ፍቅር እኮ ይሄ ነው እኮ እኔ አሁን ድምጼን ዘግቼ አሁን እናንተ ይኸውላችሁ፣ እኔ ጋር ለመድረስ ብዙ መሰደብ፣ ብዙ ቤተሰቦቻችሁ መረገጥ፣ ብዙ ብዙ ደረጃ መድረስ አለባችሁ። ይኸው አሁን ድምጼ የሚውት ነው። አምስት መቶ ሰው ቁጭ ብሎ እያየነው ማንንም ምንም ሳላውራ ምንም ሳል ለአምስት መቶ ሰው ይሄንን አምስት መቶ ሰው እናንተ ቆዳችሁን ቀዳችሁ ካልሆነ በስተቀር አታገኙትም። ይሄ መታደል ነው መታደል። ይሄ እድለኝነት ነው እድለኝነት። ማንም ሰው ማን ነው? ሚውቴን አጥፍቼ ድምፄ ሳይሰማ ግድግዳ እያየ አምስት መቶ ሰው የሚቀመጥ ይሄ ነው ልዩነታችን። ምን ማድረግ ይቻላል። አሁን አንተ ብትሞት ቀባሪ የለም አልቃሽ የለም። ውሸታም ይኸው የኔ እናት ገብተሺ ውሸታም ፊቴን ደግሞ ቢያዩ አንድ ሺ ሁለት ሺ ሰው ቁጭ ብሎ ይቀመጣል። ልዩነታችን ይሄ ነው። ለምን ደሞ ዋሸሽ? ቲክቶክ ላይ ሰርች አድርገሽ ማየት ነው። አይ ኖው ያስደነግጣል። አማማዬ ደነገጥሽ፣ እንዴት ፊቷን ሳታሳይ ይህማ ውሸት ነው አልሽ። እውነት ነው ቤቢ፣ እውነት ነው ገባ ብለሽ። ይሄ ቲክቶክ ነው። እውነት ነው፣ እውነት ነው፣ እውነት ነው ገባ ብለሽ። እንዴ ይሄን ይነምን ላርጋቸው ታዲያ። ጉድ እኮ ነው። ዛሬ እንቅልፌን ስላልተኛው አይኔ ድብድብ ባለ ወይ ጉቺ ወይ ጉቺ ወይ ጉቺ እኔ ግን የማታው እግዚአብሔርን ወይኔ ጉቺ ምን ያህል ቢያበሳጫት ነው ግን ምን ያህል እንዲያው እንዲያው የቲክቶክ ነዋሪ ሰውን ሰውን ራሱን እንትን የሚያደርገው እንዴት ነው ራሳቸውን እንዲያጠፉ የሚያደርጉት ይሄ ቲክቶክ ማህበረሰብ ነው አሁን ጉቺ እግዚአብሔርን ማታ እንዴት እንዳደረጋው አሳስበው ራሱ በየሱ በህይወቷ እንዲራሱ ሆና የምታውቅ አይመስለኝ። እብድ እኮ ነው፣ እብድ እኮ ነው ያለችው። እብድ በቃ ማርያም፣ እኔ በጣም ነው ያዘንኩትኝ። ፈለገቤት አላየውም። እኔ እኮ ወሬ ምንም ነገር እኮ ሰሞኑን ወሬ ትቻለውኝ እኮ አፈ ባድፈው ጉጪ። በእውነት እኔ በጣም ያዘንኩትኝ እናቴን ሳይ ማለት ይህን ያክል ደረጃ ለሶሻል ሚዲያ ሰው እኔም እኮ አለቅስ አለው፣ ግን እንደዚህ በዚህን ያህል ደረጃ ግን፣ ብሞት ብሞት አልሆንላቸውም ለዚህ ማህበረሰብ። አይ ቲንክ መጠጡ ምናምን ስላለ መሰለኝ እንትን ያለው። ትስቃላችሁ፣ እናንተ ጨካኝ ናችሁ እኮ። እናልቀስ እንዴ ይላሉ ደግሞ። እንደዛ ሳይሆን አንዳንድ በቃ ይሆናላ፣ አላ አይደል አንዳንዴ። በእውነት ሰው ልጅ ምን እንደሚያሳልፍ አታውቁም። እኔ ምን ብላችሁ ስለማይገባችሁ አሁን ተረድቻለሁ። በፊት ላይ እናደዳለሁ፣ በሳጫለሁ፣ አለቅሳለሁ ምናምን። ወደ ቁጭ ብለ ሳስቡ እነዚህ ማህበረሰብ የት ያቁኛል? እነሱ ቁጭ ብለው ምግባቸውን እየተቀጠቁ እየተዝናኑ ከአልጋ አልጋ እየተገለባበጡ ገብቷቸዋል አይደል? ህይወታቸውን እየኖሩ ነው። እኔ ግን ለምንድን ነው የምበሳጨው? ቁጭ ብላችሁኮ ማሰብ ነው። እኔ እንጃ። እኔ እኔ እንደዛ መናደድ አልነበረባትም። አለበት አለበት፣ አለ ነው ሰኝ ነጉቺ ነጉቺ መደወል ቴክስት አደረኩ፣ ደወልኩላት፣ ቴክስት አደረኩላት። ይሁን ስለጠጣች ምንድን ነው ዝም ማለች፣ ማነው አልመለሰችም፣ ምናምን እንጂ አሳዝነኝ። እኔ ምን ምን ማድረግ እችላለሁ? ንገሩኝ። ላይክ ምን ማድረግ እችላለሁ? ተያልናት፣ ነገርናት፣ ነገርናት፣ ተያልናት። ግን ሰማችሁ ምን ማረጋችሁ ነው

የሷ ሲለያ የኔ አባ አልፈልግም ምናምን ብላ ነው የኔ አባረረች። ሌሎቹን እንዴት እናመልጣጨቃቻቸው? አይ ነው ፊንገር። ወይ ጉድ፣ ወይ ጉድ። ቆይ ቆይ እንትን መጣብኝ፣ አያችሁም? አፕላይ ላድርገው። ከቲክቶክ ልውጣ፣ ምክንያቱም ፊቴን ካላየ ቲክቶክ ነው ያለው። በቃ ማሮቼ ሁላችሁም ወደ ዩቲዩብ ኑ፣ ልወጣ ነው ቲክቶክ ላይ። ከትንሽ ደቂቃ በኋላ ተመልሼ እመጣለሁ ነው ዩቲዩብ ላይ ስላለው ነው። ከዚህ ልወጣ ነው። ኑ ዩቲዩቤን እዚህ ጋር ጽፎላችኋለሁ። ዋው ዋ ቴንክዩ። እሺ ቲክቶክ እንትና መጣብኝ።